ሁሉንም ነገር ለእግዚአብሔር እንስጠው። በቅዱስ ዮሐንስ አፈ ወርቅ ወርቅን የሚያነጥር ሰው አንዲትን የወርቅ ቅንጣት ወደ እሳት ውስጥ ጨምሮ እጅግ ንጹሕ እስክትሆን ድረስ ይጠብቃታል። እግዚአብሔርም ልክ እንደዚሁ ሰዎች እስኪነጹ፣ እስኪለወጡና ባገኛቸው ነገር ጥቅም እስኪያገኙ ድረስ ፈተና ውስጥ እንዲቆዩ ይፈቅዳል። ይህ ደግሞ ከጥቅምም እጅግ ከፍ ያለ ጥቅም ነው። ስለዚህ ፈተና ሲገጥመን ውስጣችን ሊረበሽ ወይም ተስፋ ልንቆርጥ አይገባም። ያ ወርቅን የሚያነጥር ሰው በእሳት ውስጥ የጨመራትን የወርቅ ቅንጣት እዚያ ውስጥ ምን ያክል ጊዜ መቆየት እንዳለባት ያውቃል። መቼ ከሳቱ ሊያወጣት እንደሚገባውም ያውቃል። እንዲሁ እስከ መጨረሻው በሳቱ ውስጥ ተጥላ እንድትቀርና በዚያ እንድትቃጠል ግን አይፈቅድም። እግዚአብሔር ደግሞ ይህን ከወርቅ አንጣሪው በላይ ያውቃል። መቼ ከርኩሰታችን እንደምንነጻ ያውቃል። በመሆኑም ራሳችንን በመጣልና ተስፋ በመቁረጥ በክፋት ላይ ክፋት እየጨመረን እንዳንሄድ ሽቶ መቼ ከዚያ ፈተና እንደሚያወጣን ያውቃል። ስለዚህ ድንገት ያላሰብነው ነገር ቢገጥመን በፍጹም የምናማረር ወይም ተስፋ የምንቆርጥ ልንሆን አይገባንም። ከዚህ ይልቅ የእነዚህ ነገሮች ምንነትን የሚያውቅ እግዚአብሔርን መጠበቅ፣ እርሱ በፈቀደው ጊዜ ድረስም ልቦናችንን በእሳት እንዲፈተን ማድረግ ይገባናል። ምክንያቱም ይህ ነገር በእኛ ላይ እንዲሆን የፈቀደው ለእኛ ጥቅም በዚያ ውስጥ ሆነን በምናሳየው ጥረት ይበልጥ ሊያከብረን ስለሚወድ ነው ይህን በማስመልከትም ጠቢቡ ሰለሞን እንደዚህ ሲል መክሮናል ልጄ ሆይ ለእግዚአብሔር ትገዛ ዘንድ ብትሄድ ሰውነትን ለመከራ አዘጋጅ ልብህን አቅና ሁል ጊዜ ታገስ አታወላውልም በመከራ ብትጨነቅ አትጠራጠር መጽሐፈ ሲራክ ምዕራፍ ሁለት ከቁጥር አንድ እስከ ሁለት ሁሉንም ነገር ለእግዚአብሔር ስጠው ለምን እግዚአብሔር ከዚያ መከራ መቼ እኛን ማውጣት እንዳለበት ያውቃልና። ስለዚህ ሁሉንም ለእርሱ ልንሰጥ ዘወትር እርሱን ልናመሰግን ሁሉንም ነገር ጥቅምም ይሆን ቅጣት በአኮቴት ልንቀበል ይገባናል። ይህም ቢሆን ለእኛ ረብህ የሚሆን ነውና አንድ ሐኪም ሐኪም የሚባለው ታካሚውን ገላውን ሲያጥበውና ሲመግበው እንዲሁም ደስ ወደሚያሰኝ ስፍራ ሲወስደው ብቻ አይደለም፤ በእርሱ በታማሚው ሰውነት ላይ የቀዶ ጥገና ምላጭና ቢላ ሲያሳርፍም ጭምር ሐኪም ነው። አባትም አባት የሚባለው ልጁን ሲንከባከብ ብቻ አይደለም፣ የገዛ ልጁን ከቤት ሲያስወጣው፣ ሲገስጸው፣ ሲገርፈውም ያው አባት ነው። ስለዚህ እኛም እግዚአብሔር ከሐኪሞችም በላይ ሰውን ወዳጅ እንደሆነ በማወቅ ምን አይነት የሕክምና አይነት እንደሚሰጠን በጥልቀት አንጠይቅ፣ ወይም ደግሞ ለደረሰብን መከራ እርሱን ተጠያቂ አናድርግ። ከዚህ ይልቅ እርሱ የወደደውን ነገር ቅጣትም ይሁን ቅጣት የሌለው ነገር ብቻ ምንም ይሁን ምን በአኮቴት ልንቀበል ይገባል። በየትኛውም መንገድ ቢሆን የእርሱ ፈቃድ እኛ እንድንድንና ከእርሱ ጋር አንድ እንድንሆን ነውና የትኛው መንገድ ለእኛ እንደሚጠቅምም እርሱ ያውቃል። እያንዳንዱ ሰው ወደ የትኛው መንገድ ወደ እርሱ እንደሚመልሰው ያውቃል። ሁላችንም እንዴትና በምን አይነት መንገድ ልንድን እንደምንችል ያውቃል። በመሆኑም የሚመራን በዚህ እኛ በምንድንበት መንገድ ነው። ስለዚህ ወደ የትኛውም መንገድ ቢወስደን ልክ እንደ መጻጉ እርሱ እንደሚያዘን ተከትለን መሄድ እንጂ ትልቁ ጉዳያችን በለስላሳና በቀላል አሊያም ደግሞ በከባድና በሸካራ ጎዳና እንድንሄድ የሚያዘንን ትእዛዝ መሆን የለበትም። ልንሄድበት የሚገባው መንገድ እርሱ ስለሚያውቀው እንዲሁ መታዘዝ እንጂ የመንገዱን ከባድነት ወይም ቀላልነት የእኛ አጀንዳ ሊሆን ገባው። ወደ ኦሎምፒያስ የተላኩ የዮሐንስ አፈወርቅ መልእክታት